ስደት ሀገር መታሽ የሆነ ሰው እንደዚህ ተሰደበብኝ ወይ? እሱ ለወረዱ የእሱ እኮ እየተለየ ነው። ወንድ ልጅ ነው። ባመጣው አይዲያ ነው የሚሰደበው። እንደዛ ብቻ ሳይሆን ደግሞ ልንገርሽ፣ እንደዛ ብቻ ሳይሆን እህቴ፣ እዚ ጋ እኛ የምንሰጠው የሁለቱንም አስተያየት የሁለቱንም ሀሳብ እንዳየነው መልስ ነው የምንሰጠው። የዩቱበር ኮሜንት እያነበባችሁ እዚ ጋ ባታመጡ ሜሽን ባታደረጉ ጥሩ ነው። ምክንያቱም የዩቱበር ኮሜንት ከተነበበ ታውቃላችሁ ማን እንደተረገጠ ማን እንዳልተረገጠ፣ መልሱ ለእናንተ ይገባችኋል። እዚ ጋ እኛ ከልክል ማለት አይጠበቅብንም። ስለዚህ እዚህ ጋኛ የምናወራው ዛሬ ጥፋት ሰርተዋል፣ እከሌ ጥፋት ሰርተዋል፣ አዎ እንናገራለን። ጥሩ ሰርተዋል፣ አዎ ጥሩ ሰርተዋል። ከቻልን ማለት ካልቻልን፣ ደግሞ የራሳችን አይዲያ ተጫውተን መውጣት ነው እንጂ እንደዚህ ጥብቅ አረግሾ የእነሱ ወዳጅ በጣም ጥብቅ አረግሾ፣ ቡራ ተረገጠ አጠበቅሻት ነገሯ ላይ እና ይረገጥ፣ ያው እሱም ይረገጥ እሷም ትረገጥ በሚሰሩ ስራ ነው። ስሚ፣ ስንት ነገር ተብላለች፣ ቲክታክ ላይ ስንት ነገር እስከነምረገጠችማረምሽ እኔ ሴት ዞናቸው እኔ እሱ ይጎዳ እሱ ይሰደብ እያልኩኝ አይደለም፣ ግን ደግሞ በሴትነት አቅሟ እያልተሸከመችው ሸክም የለት ማለት በጣም ጀግና ሴት ናት። ደህና ተባለ ነገር የለም ምናምን

ማርያምን ነው የምልሽ፣ ግን እንትን አትበሽን ይሁን። እኔ አሁን ነው የጠየቅሽው አውቃለሁኝ፣ ግን እንትን አትበሽ። ከማንም ጋር አትቀያይም፣ የተማቾች ነን እኛ። ማርያምን ስደት ሀገር ነው ያለ ነው ብዙ ነገር አንቺም የስደተ ቴነሽ እኔም እንደዛው። ስለዚ እኛንን የምንቀራረቡ ከነሱ ማለት ነው፣ እንደዛ ነሽ። አንድ ሰው ሲያጠፋ ምከሩ እንጂ አትሳደቡ። በኮሜንት የምትሳደቡ ሴቶች ማለት ነው። ምክንያቱም ከታች በኮሜንት የሚሳደቡትን ሰው መምከር እንጂ ሰው መሳደብ ምንድን ነው? አትሳደቡ። ምክንያቱም ያጠነክራል። ሰው በሰደባች ቁጥር ያ ሰው እየጠነከረ ነው። ሄደው እንደገና ደግሞ የነሱ ወዳጅ አንድ ሰው እንዲያረገ እንደዚያ አረገ። አት እኛ አሁን እዚህ የምንጮኸው ለማብለን ነው። ሁለቱ እንዳይለያዩ ስለምንፈልግ ነው። ምክንያቱም ለምን እኛ እነሱን ሼር ስናረግ እያደጋግፋቸው የነበረው እነሱ እንዲለያዩ ነው እንዴ? አይደለም። ስለዚህ ሁለቱንም እንወዳለን። እሱንም እሷንም ከቻል እነሱን አንድ ማድረግ ነው እንጂ ቡራ ተነካ፣ ሀይሜ ተነካ ቻላስ። እነሱ የሚዲያ ሰው ናቸው። ማንም ሰው እንትን ይነካል። ስለዚህ እናንተ ደግሞ ወገን እንትን አትበሉ። በአትሳደቡ አንዳንዶቻችን ደግሞ አትሳደቡ፣ ሙከሩ በቃ ይሄ መብታቸው ነው። ኮሜንት ስር ደግሞ አታሽቃብጡ፣ ኮሜንት ስር አታሽቃብጡ። እንደውም ትልቅ ሴት ናት። ጌታን ጥሩ ናት፣ ተቀምጣ ማዳመጧ ይቅርታ መጠየቋ አሏልን እንደ እኔ ስነ ስርዓት ስለ ነጉርኬ ስለ ና ሀይል ሳይሆን ለስሜታ ምን አለ መሰልሽ የእነሱ ወዳጅ የእነሱ ወዳጅ ቅና ፍትዬ ልንገብር አንዳንዴ ወንድ ቤት ሄደሽ ማለት ነው። ኮመንት ስትሰጪ ሴት ስለሆንሽ የኒ ወንድም ሜይ ቢ የኒ ቆንጆ የኒ ፍቅር ብርሽ ኮመንት ስትሰጪ ለተመልካች ደግሞ ችርሽ ስሜት አላት እንዲ ብሎ ሊሆን ይሆናል የተናገሩሽ። እኔ አሁን በፊት ምንላለው አሁንም ምላለው የኔ ጠንበረን በጣም ወደው ቃላት የኔ ቆንጆ የኔ ጠንበል የኔ ፍቅር እላለሁ እለው ነበረ። በውስጥ እየገባው ማለት ነው ትጅዬ፣ በውስጥ ኮመንት እንደዛ እያደረኩ እሰጥ ነበር። አሁን ግን እንደሱ ትጅዬ የኔ አንበሳ ማለት ጀመርኩ። ምን ስሜታዊ ሆነሻል ብለው ስለ ጻፉ ሊከስር ማለት ነው በውስጥ ኔቨር። እኔ እኮ እሱ ታናሽ ወንድሜ ነው፣ በአስራ ሁለት ዓመት በልጸዋለሁ። ነዌ ስለዚህ አንዳንዴ ኮመንት የምንሰጠው ነው የሚያሰድበ እና እንደትዛ ኮመንት ላይ የሰጠሹ ኮመንት ላይ የአንቺ ስሜት ስሜት ስንሽ የሞደድሽ ነው። ስልኬ ባትሪ ዘጋ ነው እና ወዴ እኔ ኮሜንት አልጽፍም።

የሆነ ሰዓት ላይ የፍጼ እና የራፕሮፋይል በአንድ ቁጭ በአድርጌ ነበር እና ያን ፕራንክ ስሰራው እና ያን ፕሮፋይል ያደረገች ሌላም ልጅ አለች ያን ነፍሱን ፕሮፋይል አድርጌ እያልኩ ነበር። አንድ ቀን ራሱ ጎሜንት ደግሞ ከጎንደር ዋጋ ተጣልተን ከጎንደር ዋጋ ተላልሰናል።

እሷ ማለችበት አንዷ ማለት ነው፣ እሷ እንደዚህ ያደረገች ለምን እንደሆነ ታውቃላችሁ? አንዷ ዩዘር ትላለች እና ማለት ነው ምን እንዳደረጋች ታውቃለች። ብሩኬ ማለት ነው ያገናኘው ሴቶች ሰብስባ እንደሀሚ አርጋ እንደዚህ። አይደለም፣ ለእሱ አይደለም፣ ሌላ ሌላ ለእሱ አይደለም። ለይላ ለይላ እኔ ቅድም እየሰማት ነበር። አንድ ዜድ የምትባል የሆነ የሚያስጠላ አይነት ፕሮፋይል ያደረገች ልጅ ሆነው ማለት ነው። ለምን ብሩኬን እንትን ይሉታል ጭፈራ ቤት ሄደ ምናምን ምናም ብለው ትላንትና እንትን ሲሉ አልነበር? ለምን እንደዚህ ብታ ከፈለገው ሰው ጋር መዝናናት አይችሉም ወይ ምናም ብለው ቅድም ገስ ላይ ስም እየጠሩ ሰኒ ምናምን ምናምን እያሉ እቺ ማናት ሶፊ ምናምን የሀይሜ ምርኮኛ በስነ ስራ ስም ስማቸውን እየጠሩ ማለት ነው። አንለቃቸውም እያሉ እየዛፉ ነበር። የምር ላይቫቸውን ሰምቻለሁ። ስነስርት እኮ እነሱም እኮ እነሱ እኮ ላይቭ ላይ ነው ቁጭ ብለው ያወሩ አሉ ታውቃለሽ። አይቻቸዋለሁ። እኔ አስለቅሰኝ ነው እነሱን አይቼ እንደዚህ አስለቀሱልኝና ቲቼ ነው እኔ ገላም ቤት መጠውት

መጀመሪያ እነሱ ሲጀመር ምክንያት ይፈልጉት። ማንም በማንም ማሳበብ አይፈልግም። እዚህ ጋር ሁሉም ሰው ጥፋት አጥፍቷል። በቃ ኦልሬዲ፣ እከሌ ከሌ የሚባል ነገር የለም። ገባቸው አደግን። እረፉ፣ እረፉ እግዚአብሔርን እረፉ። የራሳቸውን እዚህ ሰው ልክስክስ ሁላ ማለት ነው ሰደባል። እሱንም እየተናገሩት ነው እነሱ።

ጅል ብቻ ምንድን ነው ሃይሚ አሁን ያመጣቻቸው ወንዶች ምን? ስታረጋጀቻት በስነ ስርዓት እንኳን በቅጡ እንኳን አይደለም። አንቺ ማለት ነው ልንገርሽ ዙዙ አሁን ጥፋት ጥፋት ከተባለ እነዛ አልዘቀዘቁም። ገባሽ? አይቻለሁ፣ ሁሉንም ሰው አይቻለሁ። እያንዳንዱን እያመጡ ነበረ። ገባሽ? ግን ደግሞ እነዚህ ሲጀመር ምክንያት ነው የሚፈልጉ። በተለየች ቺ ዜድ አሮጊት ማለት ነው እሷም ምክንያት ነው የምትፈልገው ከሃይሚ ከዚህ በፊት ይሄ የታወቀ ነው። ከነሱ ጋር አታወዳዱ። ከነዚህ እነዚህ እኮ ነፍሰው፣ ዛሬ ነፍሰው ነገ ይተዋሉ። ኮተቱላ ግን እያንዳንዳቸው እንደሚነካወቁ ብሮኬ ሲነካ ሃይሚ እንደምትነ ንጋሪ ማንንም ወግ

ምን አይነት ነው አንቺ የምትይኝ? የላየ ነው። አረ ንገሩኝ። የገባችው ሽ ሽ ጥልቅ ጥልቅ እያለኝ፣ እየሰማሽ ነው ቡሩኬ። እናቱ ጋር አስተዋውቃትኝ። አዛ ከናቡን ለመንዘልርሽ ብሎ እኮ ብራንካ አርጓት። በንጋታው ጠርቶ ሙሺ ካሷ ጋር እንዳትሆን ብላኛለች ምናምን ያለው ለመንዘልርሽ አይ ያ ሙሽ ተንቀለቀልሽ ሙሽ ከዚህ በኋላ በቃ ብላኝ አለሽ ምናምን ሙሽ ይሄ ቤት ሄደሽ ይቅርታ ጠይቂያት ምናምን ያለበት እማቤት ነበር እሱ ቤት ነው ግን በጣም ያስጨንቃል ነው ረዥም ነው ደግሞ ጋይዝ እሺ ሌላ ክፍል ምንድን ነው መጀመሪያ የባህር ቀሚስ የለበሱት አዲስ አበባ ላይ የባህር ቀሚስ ለብሰው የመጡልን ፋሲካ ነው? መስቀል ነው እንጂ አዲስ አመት፣ አዲስ አመት መጀመሪያ ቀን አዲስ አመት፣ አዲስ አመት፣ አዲስ አመት

ይህን ቪዲዮ በጣም የምወደው ጋይስ እኔ ሌላ ቦታ ነው ሲጀመር፣ ሌላኛ አደለ የሚጠራሽ ነው እና ለቤተሰቦችም እየተናገርኩ ነበር። ለእነሱ ማን ነገርኳቸው፣ ምናልባት እና ሁሉም ነገር ልንገራቸው። እዚ ያለው ነገር እየተመቸኝ ነው ያለው

ሰላም ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ ዛሬም በድጋሚ መጥቻለሁ እና ሁሉም ነገር እንደምታዩት ደህና ደና ነው። ሁላችንም ሰላም ላይ ነን። እና ዛሬ ደግሞ የመጣሁበት ጉዳይ ሃይሚ የሀይሚ ምክር ናፈቀኝ ማለት ትንሽ ለስያነጋት ነው። ፕራን ከተደራረገ ቆየን ምናምን እና አሁን እየሆኑ ያሉት ስለ ሁሉም ነገር አስፈላጊ አይደለም። በቃ ወደኋላ ትተን ጉዞ ወደፊት ብቻ ብዬ መጥቻለሁ። ዛሬ የመጣሁበት ጉዳይ ደግሞ ላስጨንቃት ነው የሚል ግን ማስጨንቃት ያው እንትኗ ስለናፈቀኝ ነው። ምክሯ ለእኔ እንዴት እንደምታስብልኝ ላሳያችሁ ስለምፈልግ ነው። ምን አይነት ጥሩ ልጅ እንደሆነች ላሳያችሁ ስለምፈልግ ነው። በኔና በእሷ መሀል ማለት እንዴት መተሳሰብ እንዳለ እንድታዩ ስለምፈልግ ነው። እናንተም በዙሪያቸው ያለ ሰው ጓደኞቻችሁ፣ ሁሉንም ሰው